አሰላሙ አለይኩም ረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንደት ናችሁ? እኛ ሰላም ነን። አልሐምዱሊላሂ ረብ ለዓለሚን እንግዲህ እናንተንም አላህ ለአገራችሁ ያብቃችሁ። እንግዲህ ከመጣሁ ሁለት ወር ከምናምን ሆነ፣ ግን አንድ ቀንም ሞልቶልኝ እራሱ ልጄም ጋር ባሌም ጋር ወጥቼ አላቅም ነበረ። ዛሬ ይሄው ምሳ ሰዓት ላይ ውጭ ወጥተን ምሳችንን በርግር በላን። ያው ለመቀረጽ አይመችም ነበረ ቦታው፣ በርግሩን አልቀባዝኩትም። ከዛ ሌላ ቦታ ደግሞ ሄደን አሲር እንደምታወት አዘን አሲር እየጠጣን ነው። ማሻአላህ ሀገራችን በጣም ደስ ይላል። ብዙ የተለወጠ ነገር አለ። ሰው ደህና ከሆነ መቼም እማያየው የለምና አልሐምዱሊላ ረብ ልዓለሚን። እኔ ሞልቶል ዛሬ ከልጅም ከባሌም ጋር እንደምታወት፣ በዚህ መልክ እንግዲህ። በርገሩ እንደነገርኳችሁ አልቀረጽኩትም። ቦታው ደግሞ ይሄንን ይመስላል። ማሻላህ ተባረካላ። እንግዲህ ይህን የሚያክል ሰፊ ቦታ ራሱ እንደዚህ መገኘቱ ራሱ በጣም ትልቅ ነገር ነው። እንደምታዩት በአረንጓዴ ነገር የበለጸገ ነው። እውነት ለመናገር ያው ለናንተ በካሜራው ብዙ እንትን ላይል ይችላል እንጂ በጣም ደስ ይላል። በርገር የበላንበት ነው ዝም ብሎ እንጂ ይሄ በቃ በጣም ደስ የሚል ቦታ ነው። እኔ እንጃ እውነት ኢትዮጵያ ነው እንደ ያለ ነው ትላላችሁ፣ አንዳንድ ነገሩን ስታዩ ሀገራችን፣ ማሻአላህ ተባረካላህ፣ በጣም ለውጥ ላይ ናት ማለት ነው። አላህ ያው ይሄን ጦርነቱን ያጥፋልን እና ሰላም ያድርግልን እንጂ በጣም ትልቅ ለውጥ ነው ያለው እና እስኪ እንደው ዛሬ እንኳ ይሙላልኝ ምን አባቱንስ ብዬ ከምሳ ሰዓት በኋላ ሄደን እንግዲህ ወደ አስር አካባቢ ወደ ቤታችን ተመለስን። ያው እዛ የቀረጽኩትን ሙሉ መልቀቅ አልቻልኩኝም፣ ምክንያቱም በጣም ሙዚቃ አለ፣ ያው ጫጫት አለ። ያው እንግዲህ እንደምታወት መናፈሻ ነገር አይደለ? እንደዛ አይነት ነገር ነው። ያው እንደምታዋቸው ልጅና ባለ ምዝሽ ቁጭ ብለዋል። እኛም ምዝሽ ነበር አሲራዘን የጠጣ ነው እላችኋለሁ። በጣም ደስ ይላል። እና ዛሬ በጣም ደስ ብሎኛል። ይሄን ለነገራችሁ ነው የመጣሁት። እና ደግሞ እቃ ማዘዝ የምትፈልጉ ልጆች እቃ ዘዙኝ፣ ቁጥሬን እዚህ ጋር አስቀምጥላችኋለሁኝ። የትኛውንም አይነት እቃ ይሁን የትኛውም ሀገር፣ እናደርሳለን። ፕሊዝ እንዴ ትብብር መልክ እቃ አዘዙን። እኔንም ሁለተኛ ከልጄ ከባሌ ወደ ስደት አትላኩኝ፣ እዘዙኝ እላችኋለሁኝ። ልጅም ጥርሱን ነቅሎ ብርቅ ሆኖበት ማለት ነው። እዚጋ እንደምታዩት አስር አስር አስርኝ ይላል። ጥርሱን ራሱ አስቀምጭ ብሎ አስቀምጬለት አለሁኝ እላችኋለሁኝ። እንግዲህ ለዛሬ ይሄንን ነው ይዤላችሁ የመጣሁት። በቁጥር መሰረት እዘዙን። ባይ ባይ።